አባቴ ያቆ በዘውድ ስማቸው ቆስጦንጢኖስ ከአባታቸው ቀዳማዊ ዳዊትና ከእናታቸው ንግሥት ክብረ ግዚ ከዋሽ አጠገብ ትገኝ በነበረችውና በቀድሞ ስሟ ፈጠገር ክፍለ አገር ተወለዱ። ንጉሡ በዘመናቸው ለአገርና ለቤተ ክርስቲያን የሠሩትን ሥራ እናነሳ ዘንድ ከሊቀሊቃውንት ዳዊት ብርሃኑ ጋር ቆይታ ረጉ። ሊቀሊቃውንት ዳዊት ብርሃኑ እንበላለሁ። የቅኔና የአራቱ ጉባኤ መምህር ነኝ። አሁን ደግሞ የሊቃውንት ጉባኤ አባል ስለ ዘርአያ እቆብ ነው። እኔ በጣም ነው ደስ የሚለኝ። ዘርአያ እቆብ መደበኛ ስማቸው ነው። በመቀጠል ደግሞ የመንግሥት ስማቸው ቆስጠንጢኖስ ይባላል እና በሰላም በትክክል በትምህርት ቤት ተኮትኩተው በገዳምም በደብርም ተኮትኮተው ያደጉ በደንብ ሁኖ ተምረው ፈሪሃ እግዚአብሔርን በተለይ ደግሞ ፈሪሃ እግዚአብሔርን ተምረው ከአባታቸው የእሳቸውን አርአያ ይዘው ያደጉ ናቸው። አባታቸው አጼ ዳዊት ዳግማዊ ይባላሉ። ያው እናታቸው ደግሞ ክብረ እግዚ ትባላለች እና ከነዚህ እነዚህም በፈሪሃ እግዚአብሔር የኖሩ ፈሪሃ እግዚአብሔር ገንዘባቸው የሆነ ነው። ሲያሳድጉም የመንግስቱን ነገር ብቻ ሳይሆን የቤተ ክህነቱን የሃይማኖትን ነገር እጅግ እያስጨበጡ በጥሩ ሁኔታ ስላሳደጓቸው እሳቸውም በተለይ ቤተ መንግስቱ እንዳለ ሆኖ፣ በቤተ መንግስቱ ያለውን የስርዓት ጽናት እንዳለ ሆኖ፣ በቤተ ክህነቱ በኩል ደግሞ ሃይማኖታቸው እጅግ የጸና ሆኖ ነው ያደጉትና አሰራራቸው ሁሉ ያው በታሪካቸው ከውጭም ከውስጥም ያው የተያዘ ነው። የዘርዓ ያዕቆብ አባት ቀዳማዊ ዳዊት ባረፉ ጊዜ ታላቅ ወንድማቸው የነበሩት ቀዳማዊ ቴዎድሮስ በ1414 ነገሱ። ታናሽ ወንድማቸውን በግዞት ወደ አምባ ግሸን እንዲሄዱም አደረጉ። ከአባታቸው ከንጉሥ ዳዊት ከእናታቸው ደግሞ ከእግዚእ ክብራ የተወለዱ ሆነው ከዚያ ለአካለ መጠን በሚያደርሱበት ሰዓት ደግሞ እሳቸው ወዲያውኑ ወደ መንግስት እንዳልመጡ በመካከል ሌሎች እንደነበሩ፣ ለምሳሌ ቀዳማዊ ቴዎድሮስ፣ ሌሎችም ይስሐቅ፣ ሌሎችም ነበሩ። የመንግስት ልጆች ናቸው እና ከእሳቸው በፊት እንደነገሱ ያመለክታል። አጼ ዘርዓ ያዕቆብ ቆየት ብለው በጻፉት መጽሐፈ ብርሃን በተሰኘው ድርሰታቸው መሰረት እስከ ነገሱበት ሰኔ 20 14 34 ዓ ም ድረስ በግዞት ግሸን ተራራ ለ20 ዓመታት በእስር ኖሩ። እሳቸው ግን ያው እንግዲህ የመንግስቱ ጉዳይ ብዙ ጊዜ አስቸጋሪ ነው እና ታስረውን ሁሉ እንደነበረ እንዳይነግሱ በደል ተገኝቶባቸው ሳይሆን እንዳይነግሱ የተወሰነ ዘመን ሀያ ሀያ ዓመት ያህል እንደታሰሩ ይናገራል። ብቻ በጣም ደግነቱ ደግሞ ጥሩነቱም የታሰሩት በገዳም መሆኑ ነው። በገዳም ነው የታሰሩት። ገዳሙም ያው ግሸን ማለት ነው። አምባ ነገስት ይባላል። ከዛ በፊት ነገስታት የክብር እቃቸውን የሚያስቀምጡበት ነው። ኋላ ደግሞ ያው የነገስታት የነገስታቱ ክብር እንዳለ ሆኖ የቤተ ክርስቲያንም ክብር እንደሆነች ያሳያል። አፄ ዳዊት ከአባታቸው የወረሱት ነገር አለ። ያው እንግዲህ ብዙ ጊዜ ግብፃውያንን ይረዷቸዋል፣ ወደ ግብፅ እየሄዱ ግብፅን ይረዷታል እና ከዚህ አንጻር በዘመናቸውም ሊቀ ጳጳሳት የነበሩ ደግ አባት አቡነ ሚካኤል ናቸው። እና እያሳሰሯቸው ነበር እና ከዛ አባታቸው ሰይፈ አርዕድ መጀመሪያ ይገላግሉ ነበር። እሳቸው ሲሞቱ ደግሞ አጼ ዳዊት ገላግለዋል። በወቅቱ የግብፅ ንጉሥ ክርስቲያኖችን እንደሚያሰቃይና ጳጳሱ አቡነ ሚካኤልን እስር ቤት እንደከተታቸው አጼ ዳዊት ሰሙ። ጦራቸውን ወደ ግብፅ አዘመቱ። ሱዳን ሲደርሱ ግን አንድ ነገር ታሰባቸው። አባይም ብገድብ የዛኔ ለሕይወቱ ሲል ጳጳሱን ይፈታቸዋል ብለው አሰቡ። አስበውም አልቀሩ ካርቱም ላይ አባይን ገድበው ወደ በረሃ እንዲፈስ አደረጉት። በዚህ ጊዜ የግብፅ ንጉሥ ጳጳሱን ለቀቀ፣ ክርስቲያኖችንም ነፃ አወጣ። ይቅርታ እንዲያደርግለት የኢየሩሳሌምን፣ የሮምን፣ የአርመንንና የቁስጥንጥንያን ነገስታት ማለደ። በዚህም ራሱ በቁስጥንጥንያን በሮምም በተለይም በምስራቃውያን አብያተ ክርስቲያናት እህት አብያተ ክርስቲያናት ምንላቸው? በዚያ ዘንድ በጣም ተደጋፊነት አግኝተዋለም፣ ክርስቲያንን ስለረዱ፣ እነዚያንም ሳይወዱ እንደ ሰውነታቸው አክብረው፣ እንደዚህ ሆኖ ነው ይኖር። ከዛ በኋላ ያው ሰይፈ አርዕድ አጼ ሰይፈ አርዕድ ሲያልፉም አጼ ዳዊት ነው የነገሱት። አጼ ዳዊት ደግሞ እንዲህ ያለ ነገር አጋጥሟቸው የሃይማኖት ጉዳይ ነው። ብዙ ጊዜ የኢትዮጵያ ነገስታት የሚያደሉት ወደ ሃይማኖት ነው። መንግስቱ እንዳለ ሆኖ ወደ ሃይማኖት ነው የሚያደሉ። ምክንያቱም መንግሥት ሃይማኖት የተመሰረተው በመጀመሪያ በተለይ የክርስትና የኦሪቱ እንዳለ ሆኖ የሀዲስ ኪዳኑም በአብርሃ አጽብሐ ስለሆነ ሃይማኖትም ብሔራዊ መንግስት ብሔራዊ ሃይማኖት ሆኖ ስለነበረ አደራም ጭምራላቸው ሃይማኖታቸውም ነው። ስለዚህ አጼ ዳዊትም እንዲህ የመሰለ ነገር እንዳጋጠማቸው እንዲህ በማድረጋቸው ደግሞ ከውጭ ብዙ ሽልማት ቀርቦላቸው ነበረ። አጼ ዳዊትም ብዙ ወርቅ እጅ መንሻ ቀረበ። አጼ ዳዊትም ወርቅ አልፈልግም፣ ይልቅስ የጌታዬን መስቀል ስጠኝ ይሉታል። እርሱም መስቀሉን ብቻ ሳይሆን ሌሎች ንዋያተ ቅድሳትን ጨምሮ ሰጣቸው። መስከረም 10 ቀን ኢትዮጵያ ገባ። የቀን አጼ መስቀል ተብሎም ይከበራል። ስጋዊ ሽልማት የወርቅ ብር፣ ምናቸውም አይደለም ሃይማኖትን ነው የሚፈልጉት። እና ስለዚህ እኔ አልፈልግም ሲሉ እንደገና ደግሞ መስቀል፣ የክርስቶስ መስቀል ያው እንዲወስዱ። ግን እሱ ብቻ አይደለም፣ የሚየታችን ስዕላትም ነበሩ። ሰባት ስዕሎች የሚየታችን ቅዱስ ሉቃስ የሳላቸው። ሰፍ ነጉ አለ ከለሜዳው አለ፣ ሌላው ብዙ ነገር አለ። ያን መንፈሳዊ የሆነውን ሁሉ እንዲሰጠው ሌሎችም አግዘዋል። በእውነት ትንሽ ትንሽ ልዩነት ቢኖረንም ትንሽ እንኳ ልንለው አንችልም። በተለይ በሮም በቁስጥንጥንያም ትንሽ ትንሽ ነው ልንል አንችልም። የምንገናኝበት ነገር ግን አለና፣ ነገር ግን ክርስቲያኖችን በመርዳታቸው በጣም ትልቅ ሽልማት እንዳገኙ፣ የመስቀል ሃይማኖታዊ ሽልማት እንዳገኙ ነው። ግን ወደዚህም ሳይመጡ በካርቱም ሳሉ እስከ ካርቱም ቤተክርስቲያኗ ነው እስከ ካርቱም ሀገሯች ሀገር ኢትዮጵያ ትገዛ ነበርና እዛ ላይ ወድቀው እንዳረፉ ነው የሚታየው። ይሄ የአባታቸው የአያታቸው ታሪክ ሲሆን የእሳቸው ታሪክ ደግሞ አጼ ዘርዓ ያዕቆብ ደግሞ በዚህ ዘመን ደርሰዋል። በዚህ ዘመን ደርሰዋል። ያ ከእሳቸው በፊት ንጉሶች የነበሩም እነሱም አልፈዋል። ከዛ በኋላ እሳቸው ሂደው አባታቸውን ተክተው ይህን መስቀል እንደገና እዛ ነው ያለው እና ተዋግተው አምጥተው መስከረም መስከረም አስር ላይ አባታቸውም መስከረም አስር ላይ ነው የተቀበሉት። ከዚህም ደግሞ መስከረም አስር ላይ እንደደረሰ ይነገራል። ከዚህ የተነሳ መስከረም አስር አጼ እየንለዋለን አጼ ንጉስ ንጉስ ያው የባለ ርስት ባለ ሀገር የሀገር ባላባት ዋና ናዛዥ ሰጭ ነሽ ማለት ነው አጼ ማለት እና ስለዚህ ተቀጸል ጽጌ ብለውት በዚያ መነሻው ይሄ ነው ተቀጸል ጽጌ እያሉ ያከብሩታል። በየዓመቱ ዛሬም ቤተክርስቲያናችን ነገስታቱ ባይኖሩም ግን ቤተክርስቲያናችን መነሻው እሷ ስለሆነች እያከበሩት እያከበር ነው እንገኛለን ማለት ነው። ተቀጸል ጽጌ ማለት አበባን ተቀዳጅ ወይም ተላበስ ማለት ሲሆን በዘመነ አክሱም በስድስተኛው ክፍለ ዘመን በነበሩት አጼ ገብረ መስቀል ዘመን የክረምት መውጫ በሆነው መስከረም 5 ቀን የሚከበር የወቅት ሽግግር በዓል ነበር። ለንጉሠ ነገሥቱ የአበባ አክሊል ወይም ጉንጉን ይበረከትለትም ስለነበር ተቀጸል ጽጌ ገብረ መስቀል አጼጌ ወይም አጼ ገብረ መስቀል አበባን ተቀዳጅ እየተባለ ይዘመር ነበር። ከ15ኛው ክፍለ ዘመን በኋላ ግን ኢየሱስ ክርስቶስ የተሰቀለበት መስቀል ግማደ መስቀል መምጣቱን ተከትሎ በዓሉ ወደ መስከረም 10 ቀን ዞሯል። ተቀጸል ጽጌ ወይም አጤ መስቀል እየተባለ በነገስታቱ ዘመን በታላቅ ድምቀት ይከበር ነበር። እንግዲህ ንጉሱ ሰፊ ነው ታሪኩ። ከዛ መስቀሉን እንዳመጣ መስቀሉን ሁሉ የሚታችንንም ስዕል ስዕል አድህነውን ሉቃስ የሳለውን ዮሐንስ ወንጌላዊ የሳለው የጌታንም ስዕል ያን ሁሉ በሙሉ ይዞ እንደመጣ በእውነት ይህ አፄ ዘርዓ ያዕቆብ ንጉሥ ብቻ አይደለም፣ ካህንም ነው። ምክንያቱም የክህነት ስራ ሰርቷል። የመንግስት ስራ ብቻ አይደለም የሰራው፣ ይበልጥኑ የክህነትን ስራ ነው የሰራው ንው። ከዳዊት ጋር ብናነጻጽረው ከንጉስ ዳዊት ጋር ንጉሥ ዳዊት ሀብተ ክህነት ተሰጥቶታል ይባላል። ሀብተ መንግስት እንዳለሁ ነው፣ ሰባት ሀብታት እንዳለ ነው። ሀብተ ክህነት፣ ሀብተ መንግስት እንደተሰጠው፣ በተለይ ሀብተ ክህነት ብዙ ስራ ሰርቷል። በሀብተ ክህነትም ራሱ መዘምራን በ24 ሰዓት ሁሉ መዘምራን በእያንዳንዷ ሰዓት መዘምራን እየተገናኙ ተመድበው እንዲያገለግሉ እግዚአብሔርን በ24 ሰዓት እንዲያገለግሉት በሌሊትም በመዓልትም እንዲያገለግሉት እንዳደረገ ሁሉ አጼ ዘርዓ ያዕቆብ ርቱዐ ሃይማኖትም ይህን ስራ በሚገባ በሚገባ ሰርቶታል። ወደ ካህናቱ ወደ ቀዳሽ ወደ ሰምነኞቹ ይገባል። ያ ሁሉ የሚስተካከል ነገር ሁሉ እያስተካከል ነበር። ወደ ደብተሮቹ ወደ መዘምራኑ ይገባል። ያ በዚያ ደግሞ የጻፈውም ሁሉ አለ፣ እንመጣበታለን። እና አጼ ዘርዓ ያዕቆብ ብዙ ስራ የሰራ ነው። ቀደም ብሎ ለአባታቸው ለአጼ ዳዊት ተገልጦላቸው የነበረው መስቀሌን በመስቀለኛ ስፍራ ይቀመጥ የሚለው ራእይ ለአጼ ዘርዓ ያዕቆብም የኢትዮጵያን በትረ መንግስት ከጨበጡ በኋላ በ15ኛው የንግስና ዘመናቸው መስቀሌን በመስቀለኛ ስፍራ አስቀምጥ የሚል መልእክት በሕልማቸው እንደተነገራቸው በተለያዩ የታሪክ ድርሳናት ተጠቅሷል። ይህን ተከትሎም አጼ ዘርዓ ያዕቆብ መስቀለኛ ቦታ ፍለጋ ከሶስት ዓመታት በላይ ዙሯል። በመጨረሻም መስከረም 21 በ1446 ዓ ም መስቀሉን ይዘው ወደ አማራ ክልል ደቡብ ወሎ አምባሰል ወረዳ ግሸን ደብረ ከርቤ መስቀለኛ ተራራ ላይ ወጡ። መስቀሉንም በመስቀለኛ ቦታ አስቀመጡ። እንግዲህ ይህን መስቀል ይዞ ሲመጣ አንብሮ ለመስቀል ክቡር በዲበ መስቀል ነው። እንግዲህ አጼ ዘርዓ ያዕቆብ በተወለደ በ50 ዓመቱ በነገሰ በ15 ዓመቱ ነው እንደዚህ ራእ ያየ ይላል። እንግዲህ መስቀሉ በየቦታው እየተመላለሰ የነበረ መስቀል ፍለጋ እሱን የሚመስል መስቀሉን የሚመስል ፍለጋ በየሀገሩ እሱም ብቻ አይደለም፣ ሀገሪቱንም እንዲባርክ ነው። ለዚህ ነው አባቶቻችን እንደ በአክሱም እንጀምርና አክሱም ከተማዋን በወር በወር ከመባቻ ጀምሮ ይዞሯታል ይላል። ይዞሯታል ታቦቱን ይዘው የአቶ ፊት ወደኛም መጥቶ ይኸው መስቀሉ መስቀሉ እንደ ታቦቱ ነው። ሀገሩን ሁሉ እንደባረከ ቅዱስ ዘርዓ ያዕቆብ ይህንን መስቀሉን ይዞ በየቦታው እንደው እስከ ሰሜን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሁሉ ሁሉ መስቀሉን ይዞ እንደዞረና ሀገራችንን እንደባረከ በጣም በጣም በጣም ከክህነት በላይ የለም ከክህነት በላይ ሁሉ ሰርቷል ማለት ይቻላል። አጼ ዘርዓ ያዕቆብ ይህን ተከትሎ ዘውትር በየዓመቱ ከመስከረም 16 ጀምሮ እስከ መስከረም 21 በተለያዩ ዝግጅቶች የመስቀል ደመራና የግሸን ደብረ ከርቤ ማርያም በዓል ይከበራል። መስቀልን አስቀምጥ በመስቀል ላይ ሲለው፣ እና ግሸን እንደሄደ ነው። ግሸን ብዙ ቦታዎች አሉ ትምህርተ መስቀል ያላቸው፣ ግን እንደ ግሸን የሚሆን ደግሞ የለም። እዛ ላይ ኦድኩዋ ኦድኩዋ ይላል። በዚያ ላይ በዚያ ዙሪያ ዙሯል፣ አይቷል። አይ እዚህ ላይ ነው መልአኩ። ብዙ መስቀል ያላቸው ትንሽ ትምህርተ መስቀል ያላቸው ቦታዎች ሴ እዚህ ላስቀምጥ ሲለው አይሆንም ይለዋል መልአክ የሚያነጋግር ነው። መልአክ ከእሱ ጋር ነው። ልክ ዳዊት መልአኩን እንዳነጋገረ አፄ ዘርዓ ያዕቆብ መልአኩ እያነጋገረው ነው። ይሄ አይሆንም፣ ይሄ ለዚህ መስቀል አይሆንም። አምባሰል ላይ ሲደርስ ግን ይሄ ይሆናል ስላለው፣ እዛ ላይ እንዲቀመጥ አድርጎታል። አፄ ዘርዓ ያዕቆብ በዚህ ብቻ ሳይወሰኑ ሌኒ የተሰኘችውን ንግሥት በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘው የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጻ ጥር አንድ ቀን ቅዳሴ ቤቱ ተከበረ። ይችን ደብር ደብረ ከርቤ ብለው በመሰየም እንኳን ሰው የሰገረ ቆቅ፣ የበረረ ወፍ እንዳይገደል ዳሯ እሳት መሃሏ ገነት ተውን ብለው ደንብና ስርዓት በመጽሐፈ ጤፉት ውስጥ አጽፈዋል። በዚህ ምክንያት በየጊዜው የነገሱ የኢትዮጵያ ነገስታት፣ ጳጳሳት፣ መሳፍንትና መኳንንት ልዩ ልዩ ንዋያተ ቅዱሳትንና መጽሐፍትን የወርቅና የብር ጻሕል፣ ጽዋ፣ መስቀልና የመሳሰሉትን ስጦታ አበርክተዋል። እዛ ላይ እንዲቀመጥ ሲያደርገው መጀመሪያ ቤተክርስቲያኑን ሰርቶ ነው። መቤታችን የመቤታችን ቤተክርስቲያን ተሰርተዋል፣ መስቀል ቤት ተሰርተዋል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ቤተክርስቲያኑ ነው። እንግዲህ ሶስት አካላት መቅደስ ነው፣ ያ እዛ ላይ ነው። መስቀል ቤት ይባላል እዛ ላይ ነው። መስቀሉን ግን ሲቀብረው ወይም ሲያስቀምጠው ብዙ ነገር አዘጋጅቶ ነው። መስቀሉን መበስበስ አይችልም፣ ደመ ክርስቶስ የነካው እንኳን ደመ ክርስቶስ ነክቶት አጽመ ቅዱሳን ሁሉ አይበሰብስም። ሲበቁ አጽማቸው አይበሰብስም፣ መስቀሉም አይበሰብስም። ነገር ግን ለመስቀሉ ክብር ሲል በወርቅ ለበጠው፣ በወርቅ በወርቅ ሳጥን ውስጥ አስገባው። ለወርቅ ሳጥን ደግሞ የክብር ክብር የብር ሳጥን ሰርቶ ነው እዛ ውስጥ ከሱ ከፍ ያለ እዛ አስገብቶ ነው። ከዛ ደግሞ የብርት ሳጥን የብረት ማለት ነው፣ የብረት ሳጥን እንደገና አዘጋጀ። ከብረት ሳጥን ላይ ደግሞ የብረቱን ሳጥን ደግሞ የት ላይ ያስቀምጠዋል? መዳብ ሳጥን፣ መዳብ እንደዚህ እያደረገ የክብሩ ክብር እየሰጠ አጽመ ቅዱሳንንም ጨምሮ ይዞ መጥቷል። ከመስቀሉ ጋር የተለያየ ንዋያተ ቅዱሳትን አምጥተዋል። ከእነዚህም መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ ከሮም የመጣ ከለሜዳ፣ የጠጣበት ሰፍነግ፣ የቅዱስ ዮሐንስ የሳለው የኩርዓተ ርእሱ ስዕል ቅዱስ ሉቃስ የሳለው የእመቤታችን ስዕል የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃና በግብፅ ውስጥ ከሚገኙት ታላላቅ ገዳማት የተቆነጠረ አፈር ናቸው። አጽመ ቅዱሳንን በእንጨት ነው በእንጨት ሳጥና ያደረገው። ብዙ አጽመ ቅዱሳን እዚህ ተነትናቸው ብዙ አጽመ ቅዱሳን ጨምረው ሰጥተውታል። እነዚያ ቅዱሳን ከግብፅ ይዞት የመጣ ማለት ነው። እንደዚህ አድርጎ ቤተ ክርስቲያን የሰራ ነው። ንግሥት እሌኒም ይላታል እህቱ ናት ይላል። እንግዲህ ታሪክ ነው። በመጽሐፈ ብርሃን ላይ የተገለጠው ነው። የአጼ ዘርዓ ያዕቆብ ታሪክ የሚልም አለ እዛ ላይ አይቻለሁና። በዚህ መልኩ እንግዲህ እዛ ላይ እንዲቀመጥ እንዳደረገው ነው። መቃብር አይቀበርም፣ እዛው ላይ ማንም ሰው አይነካውም። በጣም በክብር እሱ ነው የሚጠብቀን። እውነት ሀገርዋን ዙሮ ባርኳል፣ በሱ በመስቀሉ ተባርካለች። እንደገና ደግሞ እዛ በመቀመጡ ደግሞ ሀገራችንን ጠብቆ እንደሚኖር መጽሐፉ ይገልጻል። እና አጼ ዘርዓ ያዕቆብ የክህነትን ስራ ነው በህይወቱ ወደ ሰላሳ አራት ዓመት ነው የነገሰው። በህይወቱ ሙሉ የቤተክርስቲያን ስራ ነው ሲሰራ የነበረ ይህ አንድ አዝቅ ነው። እዛ ላይ ያስቀምጡታል። አጼ ዘርዓ ያዕቆብ በጦር ውሏቸው ብቻ ሳይሆን የሚታወቁት ከ20 በላይ መጽሐፍትንም በመድረስና ለትውልድ በማቆየትም ይታወቃሉ። ከነዚህም መካከል መጽሐፈ ብርሃን፣ መጽሐፈ ሚላድ፣ መጽሐፈ ሥላሴ፣ እግዚአብሔር ነግሠ፣ ድርሳነ መላእክት፣ ተአምረ ማርያም፣ ሌሎችም ተጠቃሽ ናቸው። ሊቀ ሊቃውንትም የተወሰኑትን አንስተዋቸዋል። አፄ ዘርዓ ያዕቆብ ጸሐፊ ነው። ብዙ መጽሐፍ ጽፏል። እንግዲህ ዘደረሰ ወአጽሐፈ የሚለውን ነገር ምንመለከተው ዘደረሰ ራሱ ሲደርስ ነው። ወአጽሐፈ ስንል ደግሞ እንግዲህ እሱ ብዙ መጻሕፍት ጽፏል፣ ንጉሥ ነውና ሁሉንም ሊጽፋ አይችልም፣ ጽፍ አይችልም። ዓሥራ አራት ዓመት እንደ ጻፈ እያው ይናገራል። ደብረ ብርሃን ላይ ተቀምጦ ሁለት ዓመት ወደ ፈጠ ጋር የተወለደው እንግዲህ ፈጠ ጋር ነው አልገለጽኩትም። ፈጠጋር ፈጠጋር ማለት እዚህ አዋሽ አጠገብ ነው። ፈጠጋር ይባላል። እዛ ነው የተወለደው። ደብረ ብርሃን ሂዶ መንገሱ ግን በደብረ ብርሃን ላይ ምልክት ስለታየ ነው። አዎ ምልክት ስለታየ ነው። እንግዲህ ምልክቱ የታየ ከመስቀል ጋርም ግንኙነት አለው መጋቢት አስር ቀን ላይ ነው ብርሃን የታየው። ከዛ በኋላም በየጊዜው በየአብያተ ክርስቲያናቱ ካህናቱ ሲያገለግሉ ለነሱ እንደተገለጠ ይነገራልና ቦታውን የመረጠው ብርሃን ስለታየበት ነው። እንግዲህ ብርሃንም የታየው ከመስቀል አንጻር ነው። መስቀል መስቀል ይዞ የሚዞር ስለሆነ ተአምረኛ ንጉሥ ስለሆነ እግዚአብሔር ደግሞ ተአምሩን ብቅ ብቅ ያደርግለታል፣ ይገልጽለታል። ብቻውን አይደለም ከመላክ ጋር ነው አብሮ የሚሄደውና በዚህ አይነት ደረጃ ደብረ ብርሃን ላይ 12 ዓመት መጽሐፍ ጽፏል። 12 ዓመት እስቲ አሁን፣ የክህነት ነው እንግዲህ፣ የቤተ መንግስት አይደለም፣ የቤተ ክህነት ነው። የሃይማኖት ነው። የመንግስት አይደለም፣ የሃይማኖት ነው። የሥጋዊ አይደለም፣ የመንፈሳዊ ነው እና ሲጽፍ ቆይቷል። ሁለት ዓመት ግን ወደ ፈጠጋርም ወደ ምንም እያለ ንጉሥ ነውና እየተዘዋወረ መጽሐፍ ጽፏል። እንግዲህ የጻፋቸውን ወደ ብዙ ናቸው፣ ብዙ የጻፈው አለ። ለምሳሌ አሁን እነ መስታውቁ መስታውቁ ዘመስቀል የሚል ጽፏል። መስታውቁ ዘመስቀል ቅድመ ዙንቱ መስቀል በዚህ መስቀል ፊት ቁመን እንጸልያለን፣ የሚል ነገር አለው። እዛ ላይ እንግዲህ ስለሚጠቀስ ሁል ጊዜ ስለሚባል ምንም አስፈላጊም አይደለም። ሌላው እግዚአብሔር ነግሰ የሚል ነው። መለስተኛ መጽሐፍ ነው፣ አይቼዋለሁ። መለስተኛ መጽሐፍ ነው። ምንድን ነው ሚካኤል ወገብርኤል የሚል ነው። ሚካኤል ሰዓል ወጸል በእንቲያነ ወቅዱስ ገብርኤል አይርግ ጸሎተነ እያለ የሚሄድ ነው እስከ ስቡህ ድረስ የሚባል ያንን በሙሉ እንደ ጻፈ መጽሐፉ እንዲያውም በሙሉ እየተገለገለበት ነው ማለት አይቻልም ደብተሮቹ እንትን መዘምራኑ መርጌታዎቹ ናቸው የሚጠቀሙበት ሌላው መጽሐፈ ምዕላድ የሚል አለ መጽሐፈ ምዕላድ ምንድነው ብዙ ነገር ነው ያለው መጽሐፈ ምዕላድ ማለት እንግዲህ ብዙ መጽሐፍ የሰበሰበ ማለት ነው፣ ስብስብ ማለት ነው። ስለዚህ እዛ ውስጥ ብዙ መጽሐፍት እንዳሉ በተለይ ስለ አእማደ ምሥጢር አለ። አእማደ ምሥጢር እንግዲህ ስለ ሥላሴ ስለ አብ ወልድ መንፈስ ቅዱስ የሚነገር ከዚያ፣ ምሥጢረ ጥምቀት፣ ምሥጢረ ቁርባን፣ ምሥጢረ ትንሣኤ ሙታን፣ አምስቱ እነዚህ ሁሉ እንዳሉ ያስረዳል። ሌላም ብዙ ነገር አለው። ሌላም እንግዲህ ብዙ የማህሌት አገልግሎት ያለበት ነገር ሁሉ አለ። ምዕላድ ሲባል ብዙ ነውና ብዙ ነገር አለው። ወንጌል ወንጌላት ይኖራሉ። ወንጌላት አሉ። ትርጓሜ ወንጌላት አሉ። እነሱ ለብቻቸው ነው። ትርጓሜ ፊደላት አሉ። ከፊደል ጀምሮ እንደዚህ እንደዚህ የተጻፉ ነገሮች አሉ። መጽሐፈ ባሕር ያለ ብዙ ጊዜ ስለ አንድነት ስለ ሦስትነት እግዚአብሔር አንድ ሲሆን በአካል ሶስት ነው የሚል ብዙ ነገር ተጽፏል። እንግዲህ በየጊዜው ግን መጽሐፈ ብርሃን የሚለው በተለይ እስቱ ግቡእ ነው በጣም ግን፣ አሁን አንዳንድ ቦታ ላይ ዘአስተጋብ አሃው እያለ ሌላ መጽሐፈ ወደ ሌላ ህትመት የሄዱ ሁሉ ብዙ ነገሮች አሉ። እንግዲህ ጨምረውበት ይሁን ወይም የሳቸው ብቻ ይሁን ምን እንደሆነ እንግዲህ ዘመኑ ረዥም ስለሆነ ብዙ አይታወቅም። እንደዚህ እንደዚህ ያለ ሁሉ አለና ብዙ ጽፈዋል። ድርሳነ ሰንበት ድርሳነ ሰንበት። ምክንያቱም በዘመኑ የተነሳ ጭቅጭቅ ስለነበረ ቅዳሜን እንደ እሁድና ክብራት የሚሉ ክፍሎች ነበሩ። አይ የለም ከእሁድ ታነሳለች የሚሉ ነበሩ። ጨርሶም ሊተዋት የፈለጉ ሁሉ ነበሩና ይህን ሁሉ አስማምቶ እንዴ ቅዳሜ እኮ የተሻረ አይደለም፣ ከአሰርቱ ቃላት ኦሪት ውስጥ ያለ ኮ ነው። እንዴት አድርጎ ነው ይህን ሁሉ ያስከበረ ነው እዛ ኦሪዘ ዘፀአት ሀያ ላይ አለ። እዛ ላይ የተካተተ ስለሆነ አስርቱ ቃላት ሲሻሩ ነው እንጂ ሳይሻሩ ብሎ ነው ይህን ሁሉ ድርሳነ ስነት የጻፈበት ምክንያቱም ሁሉ ይሄ ነው። ብዙ ነገር ጽፏል። በዘመኑ ኤውስጣቴዎስ የሚባሉ ጻድቅ አሉ ነበሩ። በዚያን ጊዜ እሳቸው ወደ ኢያሪኮ ወይም ወደ አርመን አገር ሁሉ እንደሄዱ በአርመን አገር መቃብራቸው እንዳለ ይነገራል። እሳቸው በስንክሳራቸው ላይ ወሆረ እንዘ ያከብር ሰን ወሆረ ሀበ ኢየሩሳሌም እንዘ ያከብር ሰንበተ ይላል። ሰንበትን እያከበረ ሰንበተ በጣም ሰንበት መከበር አለበት የሚል ነው እና በዚያን ጊዜ በዓላት፣ ሁሉ እንደመተው ስርዓተ ቤተ ክርስቲያን የሃይማኖት ስርዓት ሁሉ እንደመተው አድርጎ ነበረ ሰው በዚያ ዘመን እና ዘርዓ ያዕቆብ ለምን ለምንድን ነው አጠናከረ በገዳም መኖርም ራሱ ጥሩ ነው። ህይወትን ይዘራል። ለምን አለ ታዲያ እንዲከበር አደረገ። ብዙ ነገር የሚታችን በዓላትም እንዲከበሩ 33 በዓላት ተአምረ ማርያም ራሱ ደግሞ በዘመኑ የነበሩ ጳጳሳት ነበሩ፣ አባ ገብርኤል፣ አባ ሚካኤል የሚባሉ በዘመኑ ጳጳሳት ከግብፅ የተላኩ ነበሩ። አንድ ደግሞ ዮሐንስ የሚባል አባ ዮሐንስ የሚባሉ ኤጲስቆጶስም ነበሩ እና እነዚህ እነዚህም አስተዋጽኦ አድርገዋል በዘመናቸው እና እንደዚህ አድርጎ ብዙ መጽሐፍ ነው የጻፉት እንዳው ብዙን መቁጠል አንችልም እነዚህ መጽሐፍቶች ሃይማኖታዊ ይዘት ያላቸው ሆነው በዘመናቸው የተነሱትን ለመስቀል ለድንግል ማርያም እና ለስለ አድኖ መስገድ የተገባ አይደለም ለሚሉ ደቀ ስጢፋ ለተባሉት ወገኖች እንደ መልሶ ነው የሚያገለግሉ። ለትውልድ ማስተማሪያ የሚሆኑ መጽሐፍት ናቸው ያጻፏቸው። ደግሞ ያው ከሀያ በላይ እንትን እያጻፉ ያመጧቸው። በተለይ ደግሞ ለግሸን የሰጡት መጽሐፍ ብዙ ነው። እያጻፉ ያመጧቸው እያጻፉ ከሌላ እንደውም ከሀገር ውስጥ ብቻ ሳይሆን ያጻፏቸው ኢየሩሳሌም ድረስ ከኢየሩሳሌምም ከግብፅም ከሌሎችም ከሶርያም ከብዙ ቦታ ያመጧቸው መጽሐፍት ሁሉ እንዳሉ፣ እንግዲህ እነ ጊዮርጊስ ወልደ አሚድ እነዚህን አይሁድን የመሳሰለ ይህ ከሌላም ቦታ አምጥተዋል። ከዛ በፊት የለም ማለት አይደለም። ሰው አንድ ቤተ ክርስቲያን ሲተክል ከሌላ ከጎረቤትም ሊያመጣ ይችላል፣ ሊያሰባስብ ይችላል። ከዛ በፊት አልታወቀም ማለት አይደለም። እና ስለዚህ ብዙ መጽሐፍት ያስመጧቸውና ራሳቸው የጻፏቸው እነዚህ ሁሉ ተደምረው ከ20 በላይ ናቸው ብዙ ናቸው ለማለት ይቻላል ነው የአጼ ዘርዓ ያዕቆብን የመንግስትና የቤተ ክህነት ስራ አልቋጨንም ሊቀ ሊቃውንት ዳዊት ብርሃኑን እያመሰገንኩ ሳምንት በተከታይ ክፍል እጠብቃችኋለሁ ሰናይ ጊዜ